ቤዝ ለሉሊት ያፌትና ኤፍራታ እንደውም ከነገ ወዲያ ይጋባሉ ብላ በምትነግራት ሰዓት ሎሊት ደንግጣ ፌን ትነቀለች። ከዛም ቤዝ እንዲ ሎሊት ቆይ፣ አንቺ ምን ሆነሻል? እያለች ትላታለች። ከዛም ቆይማ ውሃ አምጥቼ ስደፋብሽ ትነቂያለሽ ትልና ውሃ ልታመጣ የክላሱን በር ልትከፍት ስትል ሉሊት ከአንገቷ ቀና ትልና ቤዝ እባክሽን እየቀለድኩ ነው በይ ትላታለች ከዛም ቤዝ ምልስ ስትልና ዘወር ብላ ስታያት ሉሊት ተነስታ ወድቃ ከነበረችበት አልጋው ላይ ነው ግን ገደፍ ያለችው ከዛ ቀና ብላ ታወራታለች ከዛም ሉሊት ቤዝ ኤፍራታ እውነት ናታንን ትታ ያፌትን ልታገባው አይደለም አይደል ስትላት ከዛም ቤዝ በፊትም ጠርጥሬ ነበር። ሲጀመር አውቀሽ ነው አይደል ፌንት የነቀልሽው። ቆይ አንቺ እስከ መቼ ድረስ ነው እንደዚህ እያስመሰልሽ የምትኖሪው ትላታለች። አሁንም በድጋሚ እባክሽን ቤዝ ኤፍራታ ናታንን ልታገባው ነው እ ንገሪኝ ድሮም እሷ ከኔ በላይ አጥማጅ እንደሆነች አውቅ ነበረ በማለት ትላታለች። ሰላም ሰላም፣ ውድና የተከበሯቸው የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደ ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ዛሬ ደግሞ እንግዲህ እጅግ በጉጉት የምንጠብቀው ድራማ ሀረግ ተለቆልናል። በዛ ጉዳይ ላይ አንዳንድ ነገር እንበል፣ አብራችሁ ይቆዩ። ከዛም ቤዝ ምን ትላለች አሁንም በድጋሚ ሉሊት ቤዛ ማለት አጥማጅ ማለት ትላታለች። ሉሊትም ከቆሻሻ ተነስታ እሷ ከኛ በላይ ሀብታም ልትሆን ነው ትላታለች። ቤዛ አሁንም ግራ በመጋባት ለነገሩ ምን ከኛ በላይ እላለሁ፣ ከእናንተ በላይ ልበል እንጂ። እኔማ እድሜ ላባትሽ አንድም ገንዘብ የምትባል ነገር አላስቀረልኝም ትላታለች ሉሊት ለቤዛ። ከዛም እኔ አላምንም ብቻ ኤፍራታ፣ ያፌትን ልታገባው ስለሆነ እየቀናሽ ባልሆነ ትላታለች ቤዛ። ከዛም ሉሊትም አስበሽዋል እሷ እኮ ከሱ ጋር ከተጋባሽ በኋላ እሱ አንድ ነገር ቢሆን እራሱ ንብረቱ በሙሉ የእሷ ነው የሚሆነው ትላታለች ማለት ነው ሉሊት ለቤዛ። እናም ሰሚ ልጁ ደግሞ በጣም ሀብታም እንደሆነ ሰምቻለሁ እያለች ትነግራታለች። ግን ጀግና ናት፣ እንዴት ብላ ከወጥ መድዋ እንዳስገባችው ትገርማለች ትላለይ ማለት ነው ሉሊት አሁን በጣም ተበሳጨች ቤዛም፣ እባክሽን አንቺ እህ ብለው ከሰሙሽ ገና ብዙ ታወሪያለሽ፣ አንዴ ያፌት አንዴ እያልሽ ትልና እባክሽን እኔ አሁን በጣም ስለደከመኝ ከከላሴ ውጭ ልኝ ማረፍ እፈልጋለሁ ትላታለች ማለት ነው ቤዛ ሉሊትን። ከዛም ቤዛ እንዲዛ ስትላት ሉሊትም እ እና ታዲያ አሁንም ቢሆን የኤፍራታና የገነት እናትና ልጅ መሆናቸው አልተዋጠልሽም ማለት ነው በማለት ትጠይቃታለች። ሉሊት እባክሽን ማረፍ እፈልጋለሁ እያልኩሽ ነው አለቻት። በድጋሚ ከተቀመጠችበት ከአልጋዋ ላይ ብድግ እትልና ልትወጣ በሩ ላይ ከደረሰች በኋላ መለስ እትልና ምን ትላታለች ሉሊት ለቤዛ? ግን ኤፍራታ ናታንን ላንች ትታለሽ ያፊትን ልታገባው ነው ማለት ነው በማለት ተጠይቃታለች። ከዛም ቤዛ እጇን ትይዝና እባክሽን ውጭልኝ በማለት በሩን ከፍታ እንድትወጣላት ታደርጋታለች። ምክንያቱም በጣም ተናዳለይ እሷን ማረፍ እፈልጋለሁ ብላት ነው። ሉሊት ግን ልትፋታት አልቻለችም። ሉሊት ከወጣችላት በኋላ ቤዛም ለብቻው አልጋዋ ላይ ቁጭ ብላ ራሷ ጋር ታወራለች። እንዲሄ እያለች በጣም እየተናደች ነበር። እና ይህንን ሰርግማ እንደምንም ብዬ ማቋረጥ አለብኝ እያለች ታስባለይ የያፌት ያፌትና የፍራታን ሰርግ ማለት ነው ናታን የዳጌ አጎት ተኝቶ የነበረበት ቦታ ላይ ሄዶ እየቀሰቅሰዋል። ከዛም የዳጌ አጎት ምንድን ነው? ምን ሆነ ነው? እባክን ትንሽ ልተኛ ዳጌ እያለ ይለዋል። እሱ ናታን እንደሆነ አላወቅም ነበረ። ከዛ እንደምንም ብሎ አሁንም በድጋሚ ተነሳ ሲለው ቀና ብሎ ሲያየው ናታን ነው እንዴ! ናታን፣ አንተ ነህ? አንተ ነህ እንዴ? እኔ እኮ ዳጌ መስሎ ነበረ ይለዋል። እሺ በል ለማንኛውም፣ ተነሳ ልብስህን ለባብስ ይለዋል። ምንድን ነው በሰላም ነው? የተፈጠረ ነገር አለ እንዴ? ምንድን ነው ይለዋል። ከዛ ናታንም አይ ምንም የተፈጠረ ነገር የለም እስኪ ተነሳሁን ለማንኛውም፣ ሲለው ከዛ አሁንም በድጋሚ ምን ሆነህ ነው? ቆይ ናታን፣ ጺ ደህና ናት? ሲለው ጺም ደህና ናት፣ እኔም ደህና ነኝ። እንደውም ስለ እሷ ተጠየቀኝማ በኋላ እናወራለን፣ ብለሁን ተነሳና ልብስህን ለባብስ ይለዋል። ከዛ የዳጌ አጎትም ምንድነው፣ ምንድነው፣ ምን አዲስ ነገር አለ? መቼም የሰርግ ዝግጅት ነው አትለኝም? በማለት ይለዋል። ልክ እንደዛ ሲለው ናታን ምን ይለዋል የዳጌ አጎትን ቢኒ ባክህን አትቀልድ አሁን በዚህ ሰዓት ይቀልዳል እንዴ አሁን ተነስና ልብስህን ለባብስ ተነስ እንውጣ በቃ ሲለው አሁንም ቢኒ ፊቱን ያሻሽና በቃ አሁን በደንብ ነቅቻለሁ እስኪ ንገረኝ ምን አዲስ ነገር አለ በማለት ይጠይቀዋል በድጋሚ ማለት ነው ቢኒ ለናታን ከዛ ቢኒ እሺ አሁን የት ነው የምንሄደው ሲለው ናታንም ኤፍራታን ማጣት አልፈልግም እስከዛሬ ለብቻዋ የታገለችው ይበቃታል አሁን ደግሞ የኔ ተራ ነው ቢሆንም ጨረቃዬን አስመልሳት አለሁኝ በማለት ይለዋል። ከዛም ቢኒ ተመስገን እንዳስታውስ ስለረዳኸው ይላል፣ ማለት ነው ቢኒ ፈጣሪውን ካመሰገነ በኋላ እናታዳ ምንድን ነው የምናደርገው ያቀድከው እቅድ ያለ? ሲለው እናታ ምን ይላል፣ ለጊዜው ኤፍራታን ከዛ ቤት ማስመለጥ ነው በማለት ይለዋል። ቢኒ ምን ይላል፣ እንዴት አድርገን ነው የምናስመልጣት ይላል። ከዛ ቢኒ ቆይ ቆይ፣ አልገባኝም። ኤፍራታን እንዴት አድርገህ ነው ከዛ ከቤት የምታስመልጣት? ገኒ እንደነገረች ከሆነ እቤት ውስጥ ተቆልፎባታል ብላኛለች። እንደውም ትናንትና በሩን ሳጣራ የሱን ሰዎች አካባቢው አይቻቸዋለሁ በማለት ይነግረዋል። ከዛም ናታን የእሱ ቤት ብቻ አካባቢ ሳይሆን የእኛ ቤት አካባቢም የእናንተ ቤት አካባቢም የእሱም የእኛም ሰዎች አሉ በማለት ይመልስለታል ለቢኒ እንደውም ጠዋት እኔ ተነስቼ ወደ ውጭ ላይ ስወጣ ጥግ ጥግ ላይ እኛ በራ አካባቢ ቆመው አይቻቸዋለሁ በማለት ይነግረዋል። አሁንም በድጋሚ ከዛም ወጥቼ ወደ እናንተ ቤት በምመጣ ሰዓት ግማሾቹ ተከትለው ነበረ እያለ ለቢኒ ይነግረዋል ማለት ነው። እናንተ ቤት እስከምገባ ድረስ እየተከተሉ ነበረ እያለ ሲለው ለቢኒ፣ ቢኒ ምን ይላል? ስለዚህ ሰርጉን እንዳናበላሽበት ሰግተዋል ማለት ነው፣ አቶ ያፌት በማለት ይለዋል። አሁንም በድጋሚ ቢኒ ለናታን ምን ይለዋል? ቆይመት እንዴት አድርገን ነው ከዚህ ሁሉ ሰው የምናስመልጣት ኤፍራታን? ይለዋል። ናታን ምን ይላል? እየውልህ ቢኒ፣ ምን መሰለ ሰርጉ ላይ እንሄድና እንገኛለን ይለዋል። ከዛም ሰርጉ ላይ እንታደማለን በማለት ናታንና ቢኒ ልብሳቸውን ለባብሰው ቀጥታ ይወጣሉ። በመንገድ ላይ እየሄዱ ሳለ ቢኒ ምን ይላል፣ ላየን ሰው እኮ ምንም ጭንቀት ያለብን አንመስልም፣ አብሶ አንተውማ በጣም ማምሮባሃል ሙሽራ ነው የምትመስለው ይለዋል፣ ቢኒ ለናታን። ከዛ ናታን ምን ይላል፣ ምን ይታወቃል እያለ ፈገግ ይላሉ ሁለቱ ማለት ነው። ከዛ ናታን እሱ በደገሰው ድግስ እኔ አገባት ይሆናል በማለት ቀለበት ይዞ ስለነበረ ቀለበት ያወጣል። ከዛ ምን ይለዋል ቢኒ፣ እኔ አላምንም። አንተ ምንድን ነው ብቻ ቀለበት ገዝተ ይዘህ እንዳይሆን በማለት ይለዋል። ናታንም ምን ይላል እና ታዲያ ይለዋል። እና ሁለቱም በጣም ፈገግ ይባባላሉ። በጣም ደስ ይላቸዋል። ይመስለኛል የፊትና ኤፍራታ አይጋቡም። ሰርጋቸውን ይበጠብጡባቸውና ኤፍራታን ያስጠፏታል ብዬ ነው የማስበው። ውድና የተከበሯቸው የቻናሌ ቤተሰቦች ይህንን ድራማ ሁላችሁም በጉጉት እንደምትጠብቁት አልጠራጠርም። ለቤት አዲስ የሆነ ናቸው ሰብስክራይብ አድርጉኝ። ነባሮች ደግሞ ላይክሽር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የዚህን የድራማ ፍጻሜ አብረን የምናየው ይሆናል። ውድ ቤተሰቦቼ ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በሌላ በአዲስ ርዕስና በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ቪዲዮ እንዳይረዝምባችሁ ብዬ ነው። ይህንን ድራማ እንግዲህ ሁላችሁም በጉጉት ነው የምትጠብቁት። ያው ሁላችሁም ደግሞ ኤፍራታና ናታን እንዲጋቡ ነው እንጂ ያፊት ኤፍራታን እንዲያገባት ማንም አይፈልግም ይመስለኛል። ሰርጋቸው ተበጥብጦ በቃ ኤፍራታን ይዘዋት ይሄዳሉ። እንግዲህ ቪዲዮውን እስከ መጨረሻው ለመዳመጥ እንሞክር፣ ሁላችንም እላችኋለሁ ቤተሰብ። ለማንኛውም በዚህ ልሰናበታችሁ ባይ ባይ።